ሀይሚ ድጋሜ ከሌላ ወንድ ጋር ጎድበል ጎንደር። ለማንኛውም ዛሬ ብሩኬ ፊቱን ዝፍዝፍ አድርጎት መጥቷል ማለት ነው። ይህን ያደረገው ደግሞ ሰርጉ ላይ ስትጎራረሽ አይቸሻለው። ስለዚህ ያሰው ማንነቱ ማን ነው? እንዴት ነው ነው? ይሄ ነገር ፋሲል ያመጣው ጣጣ፣ እንግዲህ እያደገ እያደገ ሌላ ችግር እየፈጠረ እንደሚመጣ በፊት ጀምሬ ነግሬያችሁ ነበር። ምክንያቱም ብሩኬ በሀይሚ ላይ እምነት እንዲያጣ የሚያደርገው ፋሲል ያደረገው ነገር ከንተ ተደብቃ ቀለበት አስራለች ብሎ ከዛ በኋላ ነገሩ ተደባብቆ እኛ ፍራንክ ነው ብንልም እውነት ሆኖ በቃ እንዳሰረላት እሷም አምናለች ማለት ነው። ስለዚህ ብሩኬ አሁን ላይ ሀይሚን የማመን ፐርሰንቱ እንደ በፊቱ አይደለም፣ እንደ በፊቱ አያምናትም፣ ይጠራጠራታል። ምናምን ምናምን በቃ አያምናትም ። አሁንም ሰርጉ ላይ የገንዘብ ወንድሙ ሰርጉ ላይ እንግዲህ በጥርጣሬ እያያት ስለነበረ ስትጎራረሻ ይችሻለው ማን ነው ማንነቱን በጣም ነው የሆነ ፊቱ ፊቱን ጣል ያደርጎታል። ብዙዎቻችሁ ፍራንክ ነው ምናምን እያላችሁ ነው እንግዲህ ባለፈው የቀለበቱን ራሱ ፍራንክ ነው ፍራንክ ነው እያላችሁ ነገር ግን ፍራንክ አልሆነም። እውነት ሪል ሁሉ ነው የመጣው ሰው እንግዲህ ዛሬ ቡራ በጣም ነው የተናደደው። ሀይሚም ለማስረዳት ሞክራለች። በእርግጥ ሰርግ ላይ ብዙ ሰው ነው የሚመጣው መጫወት አለ። አዎ ብዙ ጊዜ እኛ አሁን ሰርግ ላይ፣ በእኛ አካባቢ ቤተሰቦቻችን እንድንሄድ አይፈልጉም። በቃ ወይ አብረውን ይሄዳሉ ወይም ደግሞ ቶሎ እንድንመለስ ያደርጋሉ ባልም ከሆነ ሚስቱን ይዞ ወይ ቤት ይገባል ወይም በጣም ጥንቃቄ ይደረጋል በእኛ አካባቢ ሴት ልጅ ብቻዋን በጭራሽ ሰርግ አትሄድም እንኳን ትልቅ ሰርግ ትንንሽ ሰርግ ላይ ሁሉ ሰላም ውዶች እንዴት ናችሁ ደህና ናችሁ በጣም ደህና ነኝ እግዚአብሔር ይመስገን ዛሬም በአዲስ ነገር ከቻ ሳብዬላችኋለሁ ለቤት አዲስ ከሆናችሁ የተለመደችዋን ገጨት ገጨት ታድርጉኝ እና ዛሬ እንግዲህ ብሩኬን አይቸው አይቻልን ቡራን ቪዲዮ ይህ ነገር ሊመጣ የቻለው ፋሲል ያመጣው ጦስ ነው የእውነት እነሱ ልጠቅም ነው ብሎ መጣ እንጂ ፋሲል ትልቅ አሻራ ነው ጥሎ የሄደው በቃ በመሀላቸው ሁሌም ክፍተት እንዲኖር ብሩኬ ሀይሚን እንዳያምናት ሁሌ እንዲጠራጠራት በ አሁን እኮ ብሩኬ ሀይሚን በቃ መጠራጠር ጀምሯል ማለት ነው ራሱ ሰርግ ላይ አብሯት እየዋለ እንዴት ነው ወንድሞች ሰርግ ላይ ሌላ ነገር ልታስብ የምትችለው ሌላ በቃ እሷ ተጫዋች ስለሆነች የሆነ አድናቂዋ ሊሆን ይችላል። ነገር ግን ሊያጎርሳትም ሊያደንቃትም ብዙ ነገር ሊያደርግላት ይችላል። ቡራ ግን በጣም ነው የተናደደው። ያናደደው ደግሞ ያው ፋሲል ያደረገው ነገር አሻራ ጥሏል። እውነቴ ነው። አሁን ብሩኬ ሀይሚን መጠራጠር ጀምሯል ማለት ነው፣ እያመናት አይደለም ብዙ ነገሮች ከዚህ በኋላም ሊፈጠሩ ይችላሉ። ቡራን ሀይሚ ላይ በቃ እምነት አይኖረውም። ባለፈው እንደዚህ አደረገች ማለት ከዚህ በኋላም ሌላ ነገሮች ታደርጋለች ብሎ ሀይሚን እንዲጠራጠራት ያደርጋል። ቡሩኬ ማለት ነውና እንግዲህ ዛሬ ሀይሚ ለማስረዳት ሞክራለች፣ ይቅርታም ጠይቀዋለች። ግን እሱ አላይም አልሰማም ብሎ ድርቅ ብሏል ወይ ቡራ። ቡራ ግን እንደዚህ የተናደደ ሀይሚን በጣም እንደሚወዳት ያስታውቅበታል። እረ በስመ አብ! የለለፈውን ቀልል እንዲያንተ ያለብህ እየተደረደርክ ነው። ለካና ሀይሚን በጣም እንደሚወዳት ነው ያወቅኩት። በነገራችን ላይ የሚቀና ሰው እናንተ የምታደርጉትን ነገር ሁሌ የሚከታተል ከሆነ ይቀናል፣ ይወዳቸዋል። የማንም እንድትሆኑ አይፈልግም። ሁሌ ይጠብቃቸዋል፣ ሁሌ ይንከባከባቸዋል። ና ብሩኬ እንግዲህ ያየውን ነገር አይቶ ማለፍ አይችልም። ትንሽ ነገርና ቀላል ነገር ቢሆን ቡራ እንደዚህ መጥቶ እዚህ ጋር አይ አይናገርም ነገር ግን ውስጡ የሆነ ነገር ቀርቷል። ባለፈው ይቅርታ ያላት ነገሮችን ለማብረር ነው። እኔ ኮ ብያለሁ ከዚህ በኋላ ነገሮች ያገረሻሉ፣ በደንብ አልተፈቱም፣ ግልጽ አልሆኑም እያልኩ ነበረ። ይሄው ተመልሶ መጣ። አገረሽ ከፋሲካ በኋላ ነገሮች ያገረሻሉ እያለን ነበር ሁላችን። ምክንያቱም ፋሲል ያመጣው ነገር ምንም ግልጽ አይደለም። ብሩኬ እሺ እሺ ይቅርታውንም የተቀበለ ሁሉ ነገር እሺ እሺ ሲል የነበረው በዓል እንዲያልፍ ነው። ከልጁ ጋር ሰጥ ገባ ክርክር ማድረግ አልፈለገም። እናቱ ይህን ሁሉ ነገር ትልቅ ዝግጅት አዘጋጅታ በሰላም ማሳለፍ ነው የፈለገው። በቃ በ በሱ ምክንያት ወንድሞቹ ሰላማቸውን አጥተው ሁሉ ነገር እንዲበጣበጥ ስላልፈለገ ነው እሺ ብሎ ሁሉ ነገር ይቅርታ አድርጎ እየመጣ ብሩኬ ያን የያዘው ቂም ስለነበረበት እሱ ነገር ውስጡን እየቆረቆረው ነበር። የሆነ ነገር ሲያይ ደግሞ መቀስቀስ ፈለገ። ገብቷችኋል? ውስጣችሁ የሆነ ነገር ጭማሪ ካለው በትንሽ ነገር ነው ወደ ላይ ኩፍ የሚለው ሰው። የባለፈው ነገር ውስጡ አለ ብሩኬ ውስጡ ስላለ ነው እንጂ በዚች በትንሽ ነገር እንደዚህ ከባድ ነገር አያስነሳም። ግን ውስጡ የባለፈው ነገር አልጠራም። አሁንም እየተጠራጠረ ነው። በቃ ፋሲል ያመጣው ነገር ብሩኬ ሀይሚን እንዳያምናት አድርጎታል። ስለዚህ ውስጡ የሆነ ነገር ስላለ በትንሽ ነገር ሀይሚን ይጠራጠራታል። ሰው ጋር ሲያያትም በቃ ሁሉን ነገር የምትደብቀው ነው የሚመስለው፣ በግልጽ የምትነግረው አይመስለው ምናምን እና እንግዲህ ያው ማንነቱን ነገር እኛ እያልክ ነው። ቡራ እንዴ ሰርጋችሁ የመጣውን ሰው አታውቀውም እንዴ? ነው ከውጭ አመጣችው ሰዎች ጉድ ነው። ፍራንክ መቼም ሊሆን አይችልም። ፍራንክ ቢሆን ወይ ብሩኬ፣ ሀይሚም እኮ አመነች። አልተጎራረስኩም ብላ ድርቅ ብትል ፍራንክ ነው እንላለን። ግን እንደተጎራረሰች አምናለች። ሶ ፍራንክ አይደለም ማለት ነው። አዎ ተጎራርሻለሁ ነው ወይ፣ ሁለቱ ተመካክሮ ከሆነ አላቅም ነው። እኔ ግን የመሰለኝ የባለፈው ቂም አሁንም አለ፣ ቡራ ውስጡ አለ። ፋሲል ያደረገው ነገር አልጠራም እስካሁን ድረስ ውስጡን እየረበሸው ነው ብዬ ነው የማስበው። እንግዲህ ያው ሰላም ይፈጥራሉ ብዬ ነው የማስበው። ግን ብሩኬም እንደዚህ በቀላል ነው እንትን አትበል። እንደዚህ በትንሽ በትልቁ የምትጨቃጨቁ ከሆነ ከባድ ነው ወደፊት አብራችሁ ለመቀጠል። ነገር ግን አይቶ ማለፍ የሚባል ነገር አለ። ያው እናንተ ሰርግ ላይ መቼም ሌላ ነገር እንደማታደርግ ግልጽ ነው። ምክንያቱም የወንድሞች ሰርግ ነው የቤተሰቦች ሰርግ ነው ብላ ነው እሷም ዘና ያለችው። እና ሀይሚዬም እንግዲህ ያው ብሩኬን አታስከፊን የቆንጆ እንደዚህ አታድርጊ። አለፍ ያለ ወጣ ያለ ነገር እንድታደርጊ እሱ የማይፈልግ ከሆነ አንቺ አታድርጊ ማለት ነው። እና ሙድ ስለያዙበት ነው ብሩኬ በተለይ የተናደደው። እሷ ደግሞ ያው ለጨዋታ ብላ ይመስለኛል፣ ግን ብሩኬ ከእሱ ጋር ሲያያት በጣም ተናዷል። ምክንያቱም የበፊቱ ነገር አልጠራም። ፋሲል ያመጣው ነገር ሀይሚን እንድጠራጠራት አድርጎታል። እንኳን እሱ ተመልካች ራሱ